እሺ ተወዳዳሪያችን፣ ስምህ ማን ነው? አቤል እባላለሁ። ብዙ ሰው ግን እንዴ! ምን ልታረጊ ነው? አይ አቤል የሚባል ክሳለ ይለዛ እና፣ ምን ችግር አለው? እኔ ዋይ እሆንሻለሁ። እሺ አቤል፣ ስራህ ምንድን ነው? ስራዬ እነዚህን የመሰሉ ቆነጃጅቶች መንከባከብ ነው። ካፈነዳችሁ በስተቀር እንደ ምን አደረግኩሽ? ኔት ምን በደልኩሽ? ያስቀየምኩሽ ነገር አለ እንዴ? ያወራሁት ነገር ስላልተመቼ ነው ያፈነዳሁት። የማወራውን ሳይሆን የምናረገውን ነገር ነበር ማሰብ ነበር። እሺ እኔ ወንድም ከህይወት አጋረ ምንድን ነው የምትፈልገው? እኔ የምፈልገው ጨዋ ቤተሰቧን አክባሪ፣ በማንነቷ የምትኮራ ቆንጆ፣ ሼፕ ያላት። እሺ የሀብት መጠንስ ምን ያህል ነው? በገንዘብ ነው በንብረት? በገንዘብ እንኳን የለኝም፣ በንብረት በእሱ ነው የሌለኝ። እሺ አንድ ፊኛውን ያላፈነዳችታችን ትታየናለች። ምን ፊኛው አልፈነዳ ብሎች ነው? አይ አይደለም ተመችቶ ይኔ ያላፈነዳውት። ማ ምኑ? አቋሙም ደስ ይላል፣ መልኩም ቀይ ነው፣ ስነስርዓት ያለው ልጅ ነው የሚመስለው። በዛ ላይ ደግሞ እኔ ፍቅር ይበልጣል ብዬ ነው ማስበው። በዛ ላይ ደግሞ የራሱ የሆኑ ንብረቶች አሉት። አልሰማሹም? እንደ የለኝም እኮ ነው ያለው። ውይ ነው እንዴ? ቀጣይ ወንድ! በክብር ከጓሮ ውጣ። ያው ዝም ብለ ተመልከት ብቻ። እንደዚህ ማ በፍጹም አይቻልም። እንፋሱ ይሆናል ያፈንዳባቸው። እንደገና ስጫቸው። ምን ማለት ነው ደግሞ? እድሉ ይስጡኝ እንጂ ገና እኮ አልቆምኩም። ኧረ አንተ በቃ ተረጋጋ። አለረጋጋም እንዴ አግባብ ባለው መልኩ ፊኛው እንደገና ስጫቸው። እንደገና እንደግመዋለን። ለምን ነው የሚደገሙ? በቃ አልፈለጉህም። እንዴት ነው የማይፈልጉኝ? አንቺ እንዴ እኔ ኮ ማለት ከዛፍ የገዘፍኩ ከኮከብ በላይ ማበራ ከመብረቅ በላይ የደመቅኩ ሰው ነው። ምንድን ነው ያልኩት? አሁን ድጋሚ ታስጀምሪ እንደሆነ አስጀምሪ። በቃ አንተ ሂድ፣ እኔ ፊኛውን ልሰጣችኋለሁ። ይኸውልህ፣ አሁን ካፈነዱት ግን አፈነዱት ነው። እሺ አታሟሪት አንቺ። ማን ነበረ ሴት ልጅ እርጋታ ተወዳለች ያለው? ገና ሳያዩ እኮ ነው ፊኛውን ያፈነዱት። አይተውህማ ነው፣ እንደ ኮባ ሽቁ ተርም ያረጉት። አረ እናት ናውጣ። አይ በክብር ጥሪ። እሺ በክብር ነውጣ ቆይ ከዚህ በፊት እንተዋወቃለን? ቆይ እስኪ አንዴ ቢያንስ ፊኛውን ለምን እንዳፈነዱት እንጠይቃቸው። ለምንድን ነው ፊኛውን ያፈነዳችሁት? እድሜው እድሜው እድሜው፣ ፊቱ ምንም አሳማኝ ምክንያት አይደለም። እንደገና እንደግመዋለን። እረ ምንድነው? በቃ ፊኛ አልቋል። በባዶም ቢሆን እንደግማለን። በባዶ ማንም እንደግማለን። ሁለታችንም አንድ ላይ እንወጣለን። ከዛ በኋላ በስነ ስርዓት ተዋውቀን ቁርስ ምናምን በልተን ስልክ ተቀያይረን ነው የምትሄዱት። ስጠሪን፣ ሁለታችንን አንድ ላይ ጥሪንሽ። እና የትኛዋ ተመቸች? አራቱ ቀስ በል እንጂ ምንድነው የሚያንገበግብህ? ችኮ ችኮ ናቸው።